አብርሃምና ሩታ እያጣላ ያለው አንተ ነህ። አንተ ነህ እንደዚህ ሄርሜላና ገዝታ የሰጠችሽ ብለህ የነገርካ ለሩታ አንተ ነህ እንደው አንተ ማትነግራት ጭራሽ ጭራሽ ነገር ፈጥረህ ለሩታ ነግረህ ያጣላህቸው አንተን። አሁንም ቢሆን ጭራሽ ገና መኪና ምን ምን ተሰጥቶ ሰላም የነበሩ ሰዎችን አንተ ለሩታ ይሄው ሀይር ሜላ ገዝታ በአብርሃም ልካልሻለች ወርቅ ብለህ ያልከው አንተ እኮ ነህ። ወርቁ በቃ አንተ ይኸውልህ ከነሱ ሩታ ላይ የምታሰረው ሴራ አቁም። በቃ ሩታ ላይ ሌላ ሴራ እያሰሩ ያሉት እነሱ ናቸው። ለምን አጣሩ? ምን ማለት ነው? ይኸውልህ እኔ በፊትም ቢሆን አቤልና ብሩኬ እያለን እንላለን እንጂ ከእነሱ የበለጠ መሰሪ ሆነ። ነገሮችን እያባላህ እንደዚህ እያደረግ እያኳካ ያለው አንተን አሁንም ቢሆን ይቺ ልጅ

አንተ ታውቃለህ አታውቅም? ምን ነው የማውቀው? ሄርሜላ ገሳ ሀብሉ እንደሰጠች ለማ ለሩታ በአብርሽ በኩል መልእክት እንደላከች ታውቃለህ አታውቅም? ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ያለው ይመስገን። እንግዲህ ያው ዛሬ ወደ እናንተ መጥቻለሁ። ያው ሰሞኑ የተፈጠሩትን ነገሮች አይታችኋል። ከዛ በፊት ከብሩክም ጋር ካቤልም ጋር ብቻ ብዙ ያለመግባባቶች እየተፈጠሩ ነው። ምክንያቱም ያው አንዳንዴ የሰው ልጅ ጥፋቱን ነግራችሁት የማያምን የማይመለስ ከሆነ በጣም ነው የሚደብረው። ምክንያቱም የሰው ልጅ በዚህ ልክ ለሰው ክፉ መሆን አለበት ብዬ አላም ነው መሆንም በፍጹም የለበትም። ምክንያቱም ለሰው ሁልጊዜ መልካም ማሰብ፣ ጥሩ ማሰብ መልሶ ራሳችን ስለሚከፍለን የዘራ ነውን ስለምናጭድ አንዳንድ ሰዎች እባካችሁ በቃ ማለት የምንላችሁን ተግባብተን ተስማምተን ማድረግ አለብን ብዬ ስለማምን ነው። ስለዚህ አሁንም ቢሆን ያው አቤልም ብሩክም እባካችሁ ተው በቃ ተው። እየለመንኳችሁም አይደለም በቃ የማስጠንቀቅም እንደማስጠንቀቅም ከፈለጋችሁ ሰሩት፣ እንደ መለመንም ከፈለጋችሁ ሰቶ እሱ የራሳቸው ጉዳይ ነው። ነገር ግን በዚህ ልክ ለሰው ልጅ ክፉ ባትሆኑ ጥሩ ነው። ያው ፈጣሪም ደግሞ አንዳንድ ፈጣሪ ያጣመረው ሰው ሊለየው አይችልም አይደል የሚባለው። በዚህ ልክ የሰይጣን ስራ እየሰራችሁ በዚህ ልክ የሚያስቀይም ነገር እየሰራችሁ በቃ ሰው እንዲወዳችሁ ሰው እንዲያከብራችሁ አጠብቁ በመጀመሪያ ደረጃ ማለት ነው። ሁላችንም ስናወራችሁ በሚዲያ እንደዚህ ስንነግራችሁ ለእናንተ ክፉ ሆነን አይደለም። ስራችሁ ክፉ ስለሆነ፣ ሀሳባችሁ ክፉ ስለሆነ፣ የምትሰሩ ስራ በጣም አስቀያሚ ስለሆነ ለዛ ነው ሁላችንም እንደዚህ የምንላችሁ። ስለዚህ ስራችሁን አውቃችሁ የምታደርጉት መጥፎ ስነ ምግባር ተረድታችሁ ከምታደርጉት ነገር ብትቆጠቡ ጥሩ ነው እና ትላንትና ራሱ የተለቀቀውን ቪዲዮ አይታችኋል። ትናንት ሰው ከትላንቱ ይመስለኛል። ለሩታ ወርቅ ምናምን ተገዝቶላት እኛም ደስ ብሎን በቃ ይገባታል ብለን ብዙ ነገሮች አድርገን ነበር። በመጀመሪያ ከዚህ በፊት የተሰራውን ቪዲዮ አይታችኋል። ለሩታ መኪና ምናምን ሰጠናት በጣም ደስተኛ ሆነን የሚገርም ጊዜ ያሳልፈን። አይታችኋል አብርሽ ጋርና ሩታ ጋርም የነበረው ደስታ ከኛ በላይ እናንተ አይታችኋል ብዬ አስባለሁ። ምክንያቱም ሁላችሁም እኛም እናንተ ወደ ህንሶቻችን የነሱ ሰላም መፍጠር የነሱ አንድ ላይ መሆን እንደሚያስደስታችሁ መቶ ፐርሰንት እርግጠኛ ነኝ። በዛን ቀን ቪዲዮ እኛም ደስተኛ ነን። ነገር ግን ትናንትና ከትላንት ወዲያ የተሰጠው የወርቅ ሀብል እኛም ደስ ብሎን ነበር። ነገር ግን ነገሩን ስናጣራው በጣም የሚደብርና የሚያስጠላ ነገር ነው የሰሩት። ምክንያቱም ሀብሉ ሄርሜላ ገዝታ እንደሰጠቻት ነው እየሰማን ያለ ነው። አንዳንድ ሰዎችንም ጠይቄ ለመረዳት ሞክሬያለሁ። በስልክ ብዙ ሰዎችን አውርቻለሁ። ነገር ግን የሰማሁት እኔም ያወቅሁት ሀብሉ ወርቁ ሄርሜላ ገዝታ ነው ለሩታ የላከችላት። ሄርሜላ ደግሞ የምታደርገው ነገር ታውቃላችሁ። ከዚህ በፊት ለአብርሃም ሰዓት ሰጥታው አሰርታበት አብርሃም እንዳይነቃ ወደ ራሱ ወደ አእምሮ እንዳይመለስ ብዙ ነገር እንዳደረገች ታውቃላችሁ። አሁን ማን ማን ያውቃል ማለት ሄርሜላ ወርቁ ላይ አሰርታ ለሩታ ሰጣት ቢሆንስ? እኔ ያ ያስፈራኝ። ገባችሁ? በቃ ገዝታ ትስጥ ኢትስ ኦኬ። ግን ነገሩ አብርሽ፣ ሄርሜላ እንደሰጠች እያወቀ ለምን በዚህ ልክ እንደዚህ ያህል ገዝቻ ያለው በዚህ ያህል ገንዘብ አውጥቼን ሩታን ለማስደሰት ማለቱ ተገቢ ነው ብዬ አላሰብ። ምክንያቱም ለሩታ መስጠትም ካለብህ ጊፍት መግዛትም ካለብህ ራስህና ራስህ ገዝታ ነበር መስጠት የነበረብህ። ገባህ? ሄርሜላ ገዝታ ለምን ትሰጣለች ሄርሜላ እና ሩታ እንደማይስማሙ እያወቃችሁ የዛን ቀን የነበራችሁ ራሱ ቪዲዮ ላይ የነበራችሁ ሰዎች በዛ ልክ ማስመሰል ለምን ተገቢ ነው? ተገቢ አይደለም እኮ በዛ ልክ ማስመሰል፣ በዛ ልክ የሩታን ደስታ እንደሚፈልግ ሰው አክት ማድረግ ይሄ ደስ የማይል ነገር ነው። ገባችሁ። ዛሬም በዚህ መልኩ የመጣሁት እዩንም ጠርቻችኋለሁ፣ ቡቼንም እነሱን ለማውራት ጠርቻችኋለሁ። ምክንያቱም እያደረጉት ያለው ነገር ልክ ስላልሆነ ነው። የዛን ቀን ሄርሜላ እንደሰጠቻቸው እያወቁ ሄርሜላ ሀብሉን ገዝታ የእስ እንደሰጠች እያወቁ በዛ ልክ ግን አስመስለው መስራታቸው እኔ ደብሮኛል። ገባችሁ? በጣም ነው የደበረኝ፣ በጣም በጣም በጣም። ምክንያቱም በዚህ ልክ ማስመሰል ነበረባቸው አባቸው ብዬ አላሰብም። እና ቡቼ ራሱ እኔ ከዚህ በፊት በቃ ጥሩ ሰው ነው ማለት ከኛ ካሉት ከብሩ ከዩ ከምናምን በቃ ካስመሰዮቹ ሰዎች ይሻላል ብዬ አስብ ነበር። እዩ ራሱ በቃ ለምንድን እንደነ ይናል ወርቁ ሄርሜላ እንደገዛቸው እያወቀ በዚህ ልክ ማስመሰሉ ለምንድን የፈለገው እንዴ? እዩ ምን እያሰብክ ምንድነው ሀሳብ በቃ ቡቼንም ጠሪችዋለሁ ከእሱ ጋር ያለው ነገር አወራለሁ እዩንም ደግሞ በዚህ አጋጣሚ በጣም ማውራት ፈልጋለሁ ምክንያቱም በዚህ ልክ ማስመሰል ደስ አይልም እኛ ጓደኞች ነን የነሱ ሰላም ያስደስተናል አይደል ሩታ ደግሞ የሄርሜላ ዕቃ አትወደውም ማትፈልጎ አትፈልገውም። አዎ አንዳንድ ነገሮች እኮ እንድናወራ ብዬ ማለት፣ ያው ቡቼ፣ እኔ አንተን ሳከ በጣም ደስ የምትል ልጅ፣ ለሩታ የምትጨነቅ የምታስብ ሰው፣ በሩታ ምክንያት ብዙ ነገሮች ያደረክ ሰው እንደሆነ አውቃለሁኝ። ነገር ግን ከትላንት ወዲያ ያው ያለውን ነገር ታውቃለህ። ግን ባለፈው የተሰጠው ወርቅ ሄርሜላ እንደገዛች እያወቅ፣ ሄርሜላ ለሩታ እንደማትጠነቀቅላት የሩታ ውድቀት እንደሚያስደስታት እያወቅ፣ እንዴት ከነሱ ጋር ተባብረህ እንደዚህ ነገር ታደርጋለህ? ኖ አይስልህ አሁን አንተ ያ ሀብል ይሄ ከኤርሚላ ጋር የመጣ ሀብል ይሁን አይሁን ሳታቀድ ሳታረጋግጥ በመጀመሪያም ደረጃ እንደዚህ መናገር አለብህ። ይላል ካሌብ ይለም። ልክ ነህ፣ ለሩታ ተቆርቆረ ሊሆን ይችላል። ሁላችንም ለሩታ ማለት ያለመግባባት እንጂ ሁላችንም ለሩታ ሳይቆረቆር ቀርቶ አይመስለኝም። ሁሉም ሰው ማለት ነው። ግን አሁን እርግጠኛ ነው አሁን ያ ሀብል አብራም የሰጣት ሀብል የሄርሜላ ነው ብለህ እንዴት ልታስብ ቻልከ? ሁሉም መኪናውም እሷ ሰጣው ነው የገዛችው ማለት ነው? አይደለም መኪናው እኛ አብረን ነው፣ እኔም ነበርኩኝ መኪናው ስንገዛ አንድ ላይ ነበር። ነገር ግን ይኸውልህ እኔ ካሩን ሰማኝ። ይኸውልህ እኔ ደስታውን ምናምን ዛጋ ሳይ በቃ ማለት ገዝቶ ነው በቃ፣ እኔም ደስተኛ ነበርኩኝ። ነገር ነው እንጂ እኔ ከኤርሚላ ጋር ተቀብሎ አመጥቶ ነው ምናምን የሚለው ነገር ግን አይመስለኝም። እኔ እኔ ስለማልፈልግ ማለት ነው ሩታን አውርቻት ነበር ገባ ሩታ ከሩታ ጋር ተደዋውለን አንዳንድ ነገሮች አውርቻት ቤትም ሄጂ አውርቻት ነበር። እሷ ግን በጣም ተሰምቷት በጣም በጣም በጣም ከምታሰበው በላይ በጣም ነው የደበራት ምክንያቱም እኔም እንዳንተ ገዝቶ ነበር የሰጣት ይመስለኝ። ነገር ግን አንዳንድ ሰዎች ሰው ደውዬ ይሰጠይቅ እንዴት እንዴት እንደሆነ ያለውን ነገር ስረዳ ሄርሚላ ገስታ እንደሰጠችን ይሰማው አትገባ። ይሄ ነገር ደግሞ እናንተ መታቆ ከሆነ እያወቃችሁ እንዴት ይዛንቀን በዛ ልክ ለሩታ አስመስላችሁ እንደዛ ልታደርጉ ፈለጋችሁ? አንየ አሁን አንይም እንዳንተ እሱ ገዝቶ ነበር የሰጣት፣ ነገር ግን ሩታ ጋር ደው ያወራው ያለው ነገር ጠየኳት፣ ነገር ግን እሷም በኒው ልክ ተሰምቷት በጣም ከፍቷት ያወራች። ይሄ ደሞ ለምን ለምን እንደዚህ ይደረጋል? ለዩ ደሞ ይዛንቀን ሄርሚላ እንደሰጠች ያቃል። ሄርሚላ እንደገዛች ገባ፣ ሄርሚላ እንደሰጣች ያወቀ እንደዛ ማስመሰሉ ተገቢ ነው? ለምን እንደዛ አደረጋችሁ? ያው በመጀመሪያ ደረጃ ካለ በኔ ስለ እንደዛ ከሆነ በጣም ጥፋት ነው። አብርሃም የሚያደርገው ነገር በጣም ትልቅ ጥፋትና እኔ የምቀየመውማ ምን እንደብ ይደብረኝ ነገር ነው የሚሰማኝ። ሜቢ ከሆነ ሪል እሱ እንደዛ አድርጎት ከሆነ ግን፣ እኔ እንደዛ ላይሆን ይችላል ብዬ ነው እያሰብኩ ያለው። አንዳንዴ በጭፍን መሆን የለበትም። ምን ያውን ሁሌ ጭፍን መሆን ጥሩ አይደለም። የሆነ ግልጽ ያለውም ነገር መናገር ትክክል ነው። ስለ ሊሆንም ይችላል ላይሆንም ይችላል። አሁን ግዴታ አብርሃም ከኤርሜላ የሰጠችውን ነው ለሩታ የሰጠችሁ ብሎ ማሰብ ትክክል ነው ያላስብ እ ገዝቶም ነው ለማለት በቃ ግራ ያጋባል። አጋለ ገዝቶ ነው የሰጣትም ለማለት ግራ ያጋባል። ለምን ሩታ የሰማችሁ ነገር ስላለ ለማለት ነው። ግን እኔ አሁን ምለው ሩታም ብዙ ወሬዎች መስማት እንደሌለባት ወይም ደግሞ ደውለው ምናምን ደውለው እንደዚህ የኤርሜላ ሀብል ነው ይሄ አብራም የሰጠች ምናምን ነገር ብለው ተናግረዋት ሊሆን ይችላል አንዳንዴ ተነስተን ዝም ብለህ ሁሉንም ሰው ጥፋተኛ ማድረግ የለብንም። እኔ እንደዛ ነው የምረዳው። ከሆነ ደግሞ እኔ እኔ እኔ እኔ ከነሱ ጋር የምጣላው እኔ እኔ ታውቃለህ እኔ የሚደብረኝ እንደዚህ ከኤድሜላ ጋር ምትወስደው ሰተው ከሆነ እኔ ነው የሚደብረኝ። እግዚአብሔር ነው ማለት በጣም ነው ማስቀየማችሁ ሁሉንም ማለት ነው አጠገቡም የነበሩትን ሁሉንም አሽቋላጮቹን። ግን ላይሆን ይችላል ማሰብም አለብህ። አንዳንድ ዝም ብለህ ተነስተህ የሆነ እርምጃ ስትወስድ በኋላ ተጽጽበታለህ። እኔ ያንን ነው ማሰብም ከሆነ ግን እነ እዩ ማንም ሁሉም ሊሆኑ ይችላሉ እነ ብሩኬ ማንንም ላስቀየም ይችላለ እንደዛ ከሆነ ማለት እዩ ደሙ ምንድነው እየተሰራ ያለው ምንድነው እየተፈጠረ ያለው ምንድነው ማለት ያለውን ነገር አንተ በደንብ ታውቃለህ ብዬ አምናለሁ ምክንያቱም ያለውን ነገር ደውዬ ስለጠየቅኩ ማለት ነው። እንዴት ስለወርቁ ጉዳይ ኤርሚላ እንደገዛች እያወቀች አንተም ወርቁ ኤርሚላ ነው የገዛችው እንዴት እያለ ነው የምጠይቀው? አይ ስለምን ማለት ነው ወርቁን ኤርሚላ ነው የገዛችው ስትል። እኔ ካሌብ በመጀመሪያ ደረጃ እኔ እዚህ ጋር ስመጣ ለመከራከር ወይ የሆነ ነገር ካንተ ጋር አምባጓሮ ለመፍጠር አይደለም። ይቅርታ አድርግልኝና አሁንም ከሆነ ካሜራ ይዘሃል። እኔ በካፌ ራፊት ካንተ ጋር ጭቅጭቅ ሰልስቶኛል። ከአንተ ጋር በካሜራ ፊት ሆነ ንግድ ሁሉ ይደብጭ ሁሉ ይወለሳት በስነ ስርዓት መጠየቅ የምትፈልገው ጥያቄ ካለ ይሄን ነገር እንደ ሆነ እንጂ፣ በመሳለኝና በደሳለኝ የሆነ ነገር ሰው ስለ ነገረ ብቻ እየመጣ ይሄ ነገር ተደርጓል የምትለው ነገር አሁንም ቢሆን እኔ ከኔ ጋር አያግባባንም። ይልሱ ሰናይ፣ እኔም የምር ስነግርህ መጨቃጨቅ ይሄ መጣላት በጣም ነው የደበረኝ ምክንያቱም በቃ አንተ ሁሉም ነገር ትረዳለህ ትገነዘባለህ ብዬ ነበር ማስበው። ነገር ግን ሩታን ደውዬ ለማውራት ሞክሬያለሁ፣ እሷንም ለማግኘት ሞክሬያለሁ በወርቁ ጉዳይ በጣም እንደከፋት ምክንያቱም እሷ ከአብርሽ እንጂ ከሄርሜላ ወርቅ አትፈልግም። እሷ ምንም አላጠረባትም፣ ምንም አልጎደለባትም። ስለዚህ እናንተ ሄርሜላ እንደገዛች እያወቃችሁ ለምን በዛ ሁሉም ሰው ሄርሜላ ነው ገዛችሁ? ማን ነው ያለው? አሁን ልብህ ያውቀዋል አይደል እንዴ ውስጥ ያውቀዋል አይደል ለምንድን ነው ካሌብ እንደዚህ አይነት ነገር አንተ እኔ ካሌብ ይሄን ነገር አንተ እርግጠኛ ከሆንክ እኔ ከነሱ ጋር እርግጠኛ ነኝ እኔ እርግጠኛ ነኝ በምን እርግጠኛ ብቻ ነው ልኝ ከነሱ ጋር መጣላት እችላለሁ ይሄን ነገር እውነት ከሆነ ሄርሜላ አይደለም እኮ እሱ። ሲጀመር ዝም ሩታ ያለችበት ሁኔታ ምክንያቱም እሷ ተሰምቷታል። ገባ እሷ ከሄርሜላ ነገር የለም ነገር የለም ለምን ነገር ነው ገባ ጋር

ለምዶ ማስመስለው አሁን አንተ ታውቃለህ አታውቅም? ምኑን ነው የማውቀው? ሄርሜላ ገዝታ ሀብሉ እንደሰጠች ለማ ለሩታ በአብርሽ በኩል መልእክት እንደላከች ታውቃለህ ማለት ነገር ለሩታ ያለው ደስታውን እየገለጸ ያለው እኮ

የምን ያው ሰውና ሰውን ታጋጫለህ? ይሄው ለሰውና ሰው አረ ለማጋጫው፣ ለምን እያወቅህ አንተ ሄርሜላ እንደገዛች እያወቅህ ለምን ለሩታ ተሰጣላችሁ? ለምን ተስመስለለች? አረ ለምን እዚህ ጋር አታስመስሉ። በቃ ግልጹን ልንገርህ፣ እኔ ግልጹን ልንገርህ። አብርሃምና ሩታ እያጣላ ያለው አንተ ነ። እንደዚህ ሄርሜላና ገዝታ የሰጠችሽ ብለህ የነገርካ ለሩታ አንተ ነ እንደው አንተ ማት ነግራት ጭራሽ ጭራሽ ሆነ ነገር ፈጥረህ ለሩታ ነግረህ ያጣላሃቸው አንተ ነው። አሁን ቢሆን ጭራሽ ገና መኪና ምን ምን ተሰጥቶ ሰላም የነበሩ ሰዎችን አንተ ለሩታ ይኸው ሃይር ሜላ ገዝታ በአብርሃም ልካልሻለች ወርቅ ብላ ያልከው አንተ እኮ ነህ። እሱ ምን ነገር አንደ ገል አንተ ቆይ፣ አይደለም አብርሃም እንዲሰጣት አትፈልግም ነው? እስተኛ ሁሉ ሲጀመር አንተ ምን አይቀናት ነው እንዴ? አብርሃም ወርቅ ገዝቶ ለሷ መስታይ ይችልም እንዴ?

የጠላሁት ነገር በአንተ እያየሁት ነው። ለሷ ለሷ ደስተኛ አረጋለሁ እንደ ጊንጥ እንደ

ወይ እያቦካህ ያመጣ ለሩት የማይ ነገር እንዳይታረቁ። አሁን በቃ ደስ አለ ደበረ አይደለ? ደበረ ሁለቱ ምን ማለት ነው? ስለሆነ መኪና ጊፍት ስለተሰጣት ወርቅ ስለተሰጣት መኪናውንም ልትል ነው? እሺ ቀሪብ አይደለ? መኪናው አብረን ሄደን ይገዛን እሱን አውቃለሁ። እሱ ነገር ግን ሩታ የሩታ ደስታ ስለማያስደስታችሁ አንተ ራሱ ያለ እዛ ብል የለም ወይ ቡቼ፣ ይኸውልህ በመጀመሪያ እንግባባ፣ እንደዚህ ነው። ነገር ግን ለሩታ ዳይመንድም ሌላ ነገር ገዝቶ ቢሰጣት ደስ ይለኛል። እኔ በፊትም ቢሆን አቤልና ብሩኬ እያልን እንላለን እንጂ ከነሱ የበለጠ መሰሪ ሆነ፣ ነገሮችን እያባላህ እንደዚህ እያደረክ እያብካካ ያለው አንተና አሁንም ቢሆን እቺ ልጅ

ሊነሱ ትሻላለ ብዬ ነበር። አንተ ግን ከዚህም በፊት አውቃለሁ፣ አሁንም አውቃለሁ ከብሩክና ከአቤል ጋር ሆነ እንደምታሽቃበት። ይሄር ምን በቃ በቃ። አንተ ይኸውልህ፣ ሩታ ላይ የምታሴረውን ሴራ አቁም። በቃ ሩታ ላይ ነው የራሴርኩህ? እያሴሩ ያሉት እነሱ ናቸው